ሰላም ጤና ይስጥልኝ፣ እንደሰነበታችሁ የሶሎዳ ሚዲያ ቤተሰቦች። እንደተለመደው በወቅታዊ ሁኔታ እንድንወያይ በተደጋጋሚ እዚህ ጋር ያቀረብነው ወንድማችን ጎይታውም ይዘነው ቀርበናል። ወደ ጎይታውም ከመሄዳችን በፊት ግን እንደተለመደው የሶሎዳ ሚዲያ ሀሳቦች ተደራሽ እንዲኖሩ፣ የሶሎዳ አባሎችም እንዲበዙ፣ የሶሎዳ ሀሳብ ተደራሽ እንዲኖረው ላይክ እና ሳብስክራይብ ሼር ማድረግ አትርሱ። ወይተውም እንኳን ወደ ሶሎዳ ሚዲያ በድጋሚ መሰላመትናናመሰግናለ መልካም። እንግዲህ ዛሬ የምናወራው በትግራይ ውስጥ ያለውን ወቅታዊ ሁኔታ ነው። የመጀመሪያው ጥያቄ የምጠይቅህ አጠቃላይ በትግራይ ውስጥ ያለውን የፖለቲካ ሁኔታ እንዴት እየተከታተልከው ነው? አጠቃላይ ያለውን ሁኔታ እሺ፣ አመሰግናለው። ያው ብዙ ጊዜም ካለሁም ባለሁም ለመግለጽ ትንሽ ሞክሬ ነበር። አሁን የትግራይ ባለው ፖለቲካ ሁላችንም እንደምናየው ትንሽ ውጥቅጥ የወጣ ነው። ፖለቲካ ቁማር የሚጫወቱት የፖለቲካ የሚያተርፉ ወይም ደግሞ አሁን ባለበት አለመረጋጋት እንዲሄድ ወይም ደግሞ ፖለቲካው እንዲቀጥል የሚፈልጉ የሚጫወቱበት የህገ በላይነት የጠፋበት ያው ባጭሩ በኤኬ 47 የሚመራበት ፖለቲካ ስርዓት ነው ያለው ትግራይ ውስጥ ማለት ነው። ባጭሩ መልካም። እስኪ ዛሬ ወደ ተከታተልነው ዋናው አጀንዳችንን እንግባና ዛሬ በመቀሌ ሮማናት አደባባይ ከዛሬ ጀምሮ ለሶስት ቀን ሮማናት አደባባይ የሚቆይ ትልቅ ሰላማዊ ሰልፍ ተጠርቷል። በዚህ ሰላማዊ ሰልፍ የአክል የሚለው ስለ አል ማህበር የሚል ነው። የሚያንቀሳቅሰው ስቢት ማህበር ነው የሚያንቀሳቅሰው። ከዚህ በፊትም የአክል ብለው ሰልፍ አድርገው ነበር። ለሶስት ቀን ድማ አደባባይ ቆይተው ነበረ አስታውሳለሁ። ያኔ ይሄ እነ ጀነራል ታደሰ ወረደ የሚነጠሩበት ነፍሳ አስገዶ፣ ትልልቅ ህወሓት አመራሮችም በዛ የአክል በሚል ሰላማዊ ሰልፍ ነበሩ። አሁን ደግሞ በድጋሚ ለሶስት ቀን ትልቅ ሰላማዊ ሰልፍ በሮማናት አደባባይ ተጠርተዋል። ዛሬ እዛ አደባባይ ላይ ብዙ ሴቶች፣ ብዙ ህፃናቶች ተመልክተናል። ዝናብ ሲዘን ነበረ በዝናብ ላይ ነበሩና፣ በአክሱም ደግሞ ተመሳሳይ እንደዛ አይነት ሆኖ፣ ነገር ግን የጀነራሎች የታደሰ ጀነራል ጀነራል ታደሰ ወረደ ላይ የተገኘበት እነ ጀነራል ሙይ አጠቃላይ የህወሓት ጀነራሎች የተገኙበት ማለት ይቻላል። የህወሓት ማዕከላዊ ኮሚቴም እዛ ከንቲባው የዞኑ ማስተዳደሩ የጵሌፎች ማለት ነው እዛ ጋር ነበሩ። የወታደራዊ ምርኢትም ነበረ። እንደገና ደግሞ ሰላማዊ ሰልፍ የሚያክል የሚል ደግሞ ከሱ ጋር ነበረ። በጣም በርካታ ህዝብ ነበረ። አጠቃላይ ይህን ሰልፍ እንዴት ነው የምትመለከተው አንተ? ይህንን አንድ ጥያቄ ሆ ሁለተኛው፣ እዛ እያይዘ እንድትመልሰው እነዚህ አስተባባሪዎች የእውነት የህዝብ የተፈናቃዩ ህዝብ ድምፅ ይዘው ነው ወይ ሰልፍ እየወጡ ያለ? ሰልፉስ እንዴት ነው የምትገመግመው? አጠቃላይ የሰልፉ አመራሮችስ እነማናቸው? ከባህሪያቸውና ከውስጣቸው ካለውን የህዝብ ችግር የእውነት ቆርቆራቸው ነው ሰልፍ እያደረጉ ያሉስ ወይስ ሌላ ዓላማ ይኖረዋል ብለህ ታስባለህ? እሺ፣ አመሰግናለሁ። ሁላችንም እንደምናውቀው ቲፔሌፍ ከፓርቲነቱ መሰረዞ እናውቃለን። አሁን በቲፒኤልኤፍ አረማመድ እንደ ፖለቲካ አጀንዳ ወይም ደግሞ የፖለቲካ መሸሸጊያው ወይም ደግሞ ለሚያደርገው ሁሉ መደረቂያውና መሸሸጊያው እንደገና ወደ አራት ኪሎ የምመለስበት ምክንያት አለኝ ብሎ የሚያስበው አንዱ የተፈናቃይ ህዝብ ነው። በተፈናቃይ ህዝብ ምሽግ ሰርቶ አራት ኪሎ ለመግባት ነው የሚያስበው እስካሁን ድረስ። እና አሁን በትግራይ ለሱ ማይመች ፖለቲካ ሲመጣ ወይም ደግሞ ለቲፒኤልኤፍ የሚቆረቁር ፖለቲካ ቢመጣ እንደዚህ ተፈናቃዮቹ ነው የሚያስነሳው። አሁን ከጌታቸው ረዳ ጋር አለመግባባቶች ሲፈጠሩ ምን ብሎ ነበር? ተፈናቃዮቹ ሰብስቦ ይበቃናል፣ በቃ እንደዚህ ከሆነ እንት እናደርጋለን፣ እንደዚህ ከሆነ እንት እንላለን፣ እኛ በቃ አምስተኛ ክረምታችን ነው ምናምን እያለ በተፈናቃዮች ስስብልት እየገባ ህዝቡ ሙሉ አነቃንቆ ነበር፣ እንደምናውቀው በጌታቸው ረዳ በጊዜው አስተዳደር በነበሩበት ጊዜ ማለት ነው አሁኑም ጀነራል ታደሰ ወረዳ አካሄድ እንደው አልመች እያላቸው ኮንፎርት እየሰጣቸው ስላልመጣ፣ ይሄ ደግሞ እንትን አሁን ያን ያለው ይበቃል የሚለው ወይም ደግሞ የአክል የሚሉት መፈክራቸው አሁን በትግራይ የማይመለስ የሚፈልግ አሁን በቅርቡ የተፈናቃዮች ብሎ የደጀን ቢሮ ወይም ደግሞ የትግራይ ጊዜያዊ አስተዳደር የሚቀመጥበት ፕሬዚዳንት የሚቀመጥበት ቢሮ ሰብረው ገብቶ የተደረገው ነገር ከተወሰኑ ቀናቶች በፊት አይተናል እና እነሱ ሰብስባ መንጀሪ ነው ምን የምናስታውስ ከሆነ ፓርቲያችን እስኪ መጀመሪያ ትዳን ፓርቲያችን ትዳን ትዳንና እኛም የሚያጨንቅ የሚያስጨንቀን ነገር የተፈናቃይ ጉዳይ ሳይሆን የፓርቲውን የሚያስጨንቀን እኛ ተፈናቃዮች መመለስ ብቻ አይደለም ጥያቄያችን ፓርቲያችንም እንዲመለስልን ነው የምፈልገው ቀድሞ እንደዚህ ብላችሁ ስለጠየቃችን እናመሰግናለን ስትል ነበረ። ከዚህ በፊት ደግሞ በጌታቸው ረዳ አስተዳደር ጊዜ ደግሞ ዶክተር ደብረጽዮን ሚሲል ነበረ፣ ተፈናቃይን እንመልሳለን ግን የምንመልስ ከሆነ መጀመሪያ ፓርቲው መዳን አለበት። ቲፒኤልኤፍ ወደ ትክክለኛው አቋሙ መመለስ አለበት፣ ወደ ትክክለኛው ቁመኗ መመለስ አለበት። ወሬ ነው የሚመለሰው ስንል ትግራይ መያዝ ብቻ አይደለም፣ አራ ኪሎ ስንይዝ ነው ተፈናቃይ የሚመለሰው፣ አራኪሎ ኪሎ ስንቆጣጠር ነው ተፈናቃይ የምንመልሰው ብሎ ሲናገር ነበር በሚዲያ ወጥቶ እና አሁን እነዚህ አስተባባሪዎች የአክል ሚሉ ጽላል ማህበር ምዕራብ ትግራይ ምናምን የሚሉት በብዛት አዲስ አበባ ነው የሚኖሩት፣ ባይዘው በዚህ አጋጣሚ አዲስ አበባ ነው የሚኖሩትና የነሱ ፍላጎታቸው የቲፒኤልኤፍ ማዳን ብቻ ነው። ቲፒኤልኤፍ ስትነካባቸው ተፈናቃዩ አስነስተው ያስጨሁታል። ተፈናቃይ እንደዚህ እያልክ ብዙ የዋህ ያለበት እንደገና ደግሞ ብዙ በፖለቲካ ትርፍ የሚጫወትበት ህዝብ እየሆነ መጥቷል። አሁን የዛሬው መበቀል ያለው የሚገርም ነገር ከአስተባባሪዎች ውስጥ አንዱ ምን አለ መሰለህ ከዚህ በፊት ምን ብሎ ነበር መሰለ? ጌታቸው ረዳ በመቀሌ ትግራይ በሚያስተዳድርበት ጊዜ ና እኛ የመከላከያ የኢትዮጵያ መከላከያ አነን ወደ ምዕራብ የምንበለስበት ምክንያት የለም አናምነውም፣ ጭራሽ አለ አናምነውም ዋስትናችንም አይደለም ማለት። አሁን ደግሞ ዛሬ ደግሞ የተናገረው ምን አለ መሰለ? አዲስ አበባ ነው የሚኖረው ልጁ ና አሁን ደግሞ ምን አለ? መንግስት የአፋጣኝ መልስ የማይሰጠን ከሆነ ጫካ ገብተን የምንታገላለን አለ። ውጭ ሚኒስትር ምን ማለት ነው? የቲፒኤልኤፍ ምን ማለት ነው? አሁን ህጋዊ እውቅና ካልተሰጠኝ ትግራይ ማስተዳደር እንኳን በትንሽ እንኳን ባልችል ጫካ ወርጄ እዋጋለው እያለ ነው እሱ። ቲፒኤልኤፍ እንደዛ እያለ ነው እሱ፣ ደግሞ ኢንዳይሬክት ማንመለስ እኮ ጫካ ገብቼ እዋጋለው እያለ ነው። አስተባባሪዎቹም ከዚህ በፊት እናውቃቸዋለን፣ ምስሐይል አብርገለ፣ ምሳይ አብርገሌ ህዝብ የሚለው እናቋዋለን። ስንት ሚሊዮን ብር ተሰብስቦ የተበላሸ እህል ተገዝቶ እሱም ራሱ ህብረተሰቡ ሳይደርስ ነው የታገደው እና ቁመናቸው እንደዚህ አስተባባሪ ስናያቸው የሆነ ጉድ ጉድካፕ ቲፒኤልፍ የሚባሉ ናቸው እና አሁን እነሱ ናቸው እያስተባበሩት ያሉት አሁን ይሄ ዛሬ መግለጽ ይቻላል ምክንያቱም መጋለጽ ስላለባቸው እሱማቸው አዎ እሺ ስሟ ማነው ሸዊት ነው ማን የምትባለው አንዷ ስሟ በደንብ ስለ እንትን እሷም ከዚህ በፊት በአበርገሊ አይተናታለች ስታለቅስ ስንትን ብላ የተዋጣው ኦዲት አልተደረገም ብሩ ከዛ በኋላ ደግሞ ኦዲት መደረጉ እንኳን ሳይቀር የተበላሸ እህል የተበላሸና እንደዚህ ነቀዝ ያጠቃው እህል ወደ ህብረተሰቡ ስታሰራጭ ወይም ደግሞ ስታከፋፈል በጤና እንትን ተከልክሎ እንትን ተደርጎ ነበር። እና አሁን ከአስተባባሪዎቹ አንድም ኦፈር ወፈር የሚላለ ባለ ፂሙ ይቅርታ ስሙ አላወቅኩትም። እና ከዚህ በፊት የአክል አስተባባሪዎች በጌታቸው ረዳ ጊዜ ወደ ጌታቸው ረዳ ጽፌት ቤት ሂደው እኛ ለምንድን ነው የማንመለሰው ብሎ ተዋያየና ከዛ መጨረሻ ሄደው የቱ ጋር ነው የቲፒኤልኤፍ ምስራ ቤት ነው። እና ለምን ቲፒኤልኤፍ ምስራ ቤት ጋር ሄዳችሁ? ለምን ወይ ደግሞ ወደ አረና፣ ወደ ሳልሳይ ወያኔ፣ ወደ ውድብ ነጻነት ለምን ሄዳችሁ አልጠየቃችሁም? ደብረጽዮን ከነሱ በምን ይለያል? እነሱ ፓርቲ የፓርቲ አስተዳዳሪ አይደለም ወይ? ወይም ደግሞ የፓርቲ ፕሬዚዳንት አይደለም ወይ? እንደዛ ሆኖ ሳለ እናንተ ወዴት ነው ወደዛ የምትሄዱት ብሎ ሲጠየቁ ነበርና ለዛ ጥያቄያቸው መልስ ሳይሰጡ ቀርቷል በዛን ጊዜ እና ምን ልፈልጌ ነው አሁን እነዚህ የሚያስጨንቃቸው ጉዳይ ቲፒኤልኤፍ እንዴት ትዳን። እኔ በእርግጠኛ አሁን የምነግር ለቲፒኤልኤፍ ደህንነት ሲባል ወይም ደግሞ ለቲፒኤልኤፍ ህልውና ሲባል ህልውና ሲባል እንደው ተፈናቃይ አስር ክረምት በመጠለያ ይቆይ ቢሉ እንኳን እንደዛ እሺ የሚቀበሉ ተቀብሎ ህብረተሰቡ አስር ክረምት አይደለም ሀያ ክረምትም ሊያስቀምጡት ይችላሉ። በእርግጠኛ ሁን የምነግርህ አሁን እያሳሰባቸው ያለው የተመዛበው የተፈናቀለው ወገን ወደ ቀያው መመለስ ሳይሆን ቲፒኤልኤፍ እንዴት ትዳን፣ ይህ ቲፒኤልኤፍ እንዴት አድርገን እናድናት። አስተባባሪያችሁ ብትል እኔ ይቅርታ አድርግልኝ እኔ በምንኖርበት አይዲፒ ሰንተር አለ፣ አይዲፒ ሰንተር አለ፣ የተፈናቃዮች ሰንተር አለና እዛ የሚኖሩ የሚያስተባብሩ አስተባባሪዎች ቤት አላቸው። ተፈናቅሎ መጥቶ ሶስት አራት ቤት ገዝቷል ከተማ ውስጥ። እነዚህ አሁን የቲፒኤልኤፍ ካድሬዎች ወይ ደግሞ የቲፒኤልኤፍ አመራሮች ናቸው። እና እነዚህ አሁን ተመለሱ ብትላቸው መጀመሪያ ቲፒኤልኤፍ ትዳን። እኔ በተንቤን አንድ ጊዜ የምተደረገ መሰለ በጌታቸው ረዳ ጊዜ፣ ጌታቸው ረዳ ይመጣል እና አቀባበል እናድርግለት ሲባል እነዛ ደግሞ አስተባባሪ ደግሞ ጌታቸው ረዳ እንዳይመጣ እኛ ደግሞ እኛ መጠለያ ካምፕ አለን እኛ መንግስት ረስቶናን ብለን ሰልፍ እንውጣ ብሎ ለዛኛው የእንኳን ደህና መጣ አቀባበል እንኳን ደህና መጣ። እነዛ ደግሞ ለማስተባበል የሰሩ አስተባባሪዎች አውቃለሁኝ። አሁን ተፈናቃዩ በዚህ ነው እየነገዱበት ያሉ እነሱ አይዲፒ ሰንተር አንድ ቀን አድሮ አያውቁም አስተባባሪዎቹ አሁን እንደዚህ ጥላል ምናምን ምዕራብ ሲቪክ ማህበር የሚባለው እንደ የሲቪክ ማህበር እንደ መንግስት የሆነ መላ ቢልልን እንጂ አሁን ምዕራብ ተወላጅ ጥላ ስር ኪሱ የሚያደልብ ወይም ደግሞ ፓርቲው ለማዳን የሚጣጣር እንዲጨረጨር ተቋም ነው ብዬ ነው የማስበው። እና ከነዚህ እንኳን እነዚህ ይዞ እንኳን ሊመለሱ ይቅርና እንኳን ተፈናቃይ ሊመለስ ይቅርና በዚህ አሁን ምን አሉ መሰለኝ የመጨረሻችን ሰልፍ ነች የመጨረሻችን አሉ። ከዛስ ከዛ ማጫካ ገብተን የምንዋጋበት እድል እናመቻቻለን። ስለዚህ ከዚህ በፊትም ጊዜዋ አስተዳደሩ በጌታቸው ረዳም ሲነገር ነበር። እንዳይመለሱ ችግር ይሁን እኛ ነን። የፌደራል መንግስት እንዲመለሱ እየጠየቀ ነበር። እንዳንመለሱ እያደረግናቸው አልናቸው የቲፒኤልኤፍ አመራር ነው ብሏል። አሁን አመራሩ ጉድካፉን ተጠቅሞ በተለያየ መድረክ ሲሰማቸው ከተፈናቃይ ጉዳይ ይልቅ የኛ ህልውና ነው የሚያሰጋን፣ የፓርቲያችን ልዕልና ነው የሚያሰጋን፣ የፓርቲያችን ወደ አቋም መመለስ አለበት ተፈናቃይ የሚመለስ በሆነ ብሎ በየሚዲያው እየወጡ እየወጡ እየተናገሩ ነው። እና እነዚህ ሰዎች አሁንም ተፈናቃዩ አሁን በትግራይ የማደንቃቸው ስለ ተፈናቃይ በደንብ የሚሰሩ ሰዎች አቃቃሉኝ አንዱ እማሆይ እማሆይ ጸጋ የምትባል አንድ ቅድስት እናት አለች። እና እሷ እንኳን አናጎራት እንኳን አያውቁም ተፈናቃዩ እንዴት እያደረገች ነው ብለት እንኳን አያውቁም። እሷ ግን አስቡ፣ አምስት ዓመት ምናምን ሊሆን ነው የራሷ በራሷ ስፖንሰር እየፈለገች እየለመነች ምግብ ለሕፃናት እየሰጠች እያስተማረች ያለች ነች። እች እንኳን እንደዚህ ወታ መናገር እንኳን አልቻለችም። ምክንያቱ ህመሙ፣ የተፈናቃይ ህመም ታውቃለች በደንብ ምክንያት፣ በተፈናቃይ ህመም የሚነግዱ ሰዎች ታውቃለች። አንድ ደግሞ አንድ ወጣት ልጅም አለ እኔም አውቀው፣ ከዋኒ ተስፋ የሚባለው የመቀሌ አይዲፒ ሰንተር ላይ ነው ያለው ልጁ። ምናልባት የምታውቀው ከሆነ ወጣት ልጅ ነው ጎበዝ ነው። እሱ ራሱ እንኳን ይሄ ስላል ሲቪክ ማህበር የሚባለው ይሄ የካድሬዎች ስብስብ ነው። ለተፈናቃይ ለእኛ ተፈናቃይ በመጠለያ ያለን እንኳን አንድ ቀን መጥቶ እንኳን የት አላችሁ እንዴት አላችሁ ምን ገጠማችሁ ምን ችግር አላችሁ ብለው ጠይቆን አያቅም፣ ጠይቆን አያቅም። ፓርቲው አደጋ ውስጥ እየገባ ሲመስለው እየመጣ ያስጨንቀናል አለ በጣም ጎበዝ ልጅ፣ በተፈናቃይ ዙሪያ የሚሰራ ልጅ ነው እና በጣም የማደንቀው ልጅ ነው እና ለሱ ዛቻውን እንገልሃለን እንትን እናደርግሃለን ቆይታያት አለ ብሎ ሲቪክ ማህበሩ ራሱ ልጁ ላይ ዛቻ ሲያስፈራረበት ነበር። በቅርቡ ፌስቡክ ላይ አይተው ከሆነ እና ምን ልፈልጌ ነው ተፈናቃይ እንኳን የት እንዳለ እንኳን አይተው አያውቁም። ሲቪክ ማህበሩ ወጣ፣ በዛ ብር ይሰበሰባል፣ በዛም ይለቀቅላቸዋል። የፓርቲው ችግር አደጋ ውስጥ ሲገባ ጊዜ በቃ እንደእንትን እያደረጉ ባነር እያሰሩ ቲሸርት እያሰሩ ይበቃናል እያሉ ሚስኪን ያለው ገበሬ፣ የተፈናቃይ ሚስኪን ህዝብ ከህዝብ ጋር እንዲጋጭ ከማህበረሰቡ ጋር እንዲጋጭ ትልቅ ስራ እየሰሩ ነው። ለዚህ ምናል አሁን ባለፈው በመቀሌ የተደረገው ነገር የሆኑ ልጆች ነበሩ የመቀሌ ልጆች እና እውነታቸውን ምናሉ ሆና ምናሉ እና እንዲህ እኛ ወገኖቻችን፣ እነዚህ ወገኖቻችን እስከመቼ መጠለያ ውስጥ ምን የመሰለ ቤት የነበራቸው ነው ብለው ተሰብስቦ ይሄዱልሃል፣ ከነሱ ጋር ድምፅ ለማሰማት ከዛ በጀም ቢሮ ሲደርሱ አግሬሲቭ ሆኑ እንደዚህ መስበር እንትን ማለት ጀምሩና፣ እንዴ እኛ እኮ በሰላም መንገድ ለመጠየቅ ነው የመጣ ነው እንጂ እንደዚህ ወደ ሌላ ግርግርማ እኛ እንፈልግም ብለው የመጡ ጓደኞች ያውቃሉ። ምን ልፈልግ ነው አሁን ተፈናቃዮቹ? እንደ ምንድነው የሚባለው በትግርኛ ጠላም ይባላል፣ ካርታ እንደዛ ነው እየተጫውቹባቸው ያሉ ፓርቲው አደጋ የሆነ ኮንፈርት ዲስኮንፈርት ሲሰማው ጊዜ ተፈናቃይ ነው የሚመጣው። ፓርቲው አሁን ለምሳሌ የሆነ አንድ ሰው እንደዚህ ቢናገር የሚጮሆ ሰው እናውቀዋለን እንደዚህ በተፈናቃይ አንተ እንትን አለ ቆይ እናሳያለን እ እዛ እኮ አለ እኔ ካልዳንኩ አትመለስም ይለሃ እኮ አለ እዛ አትመለስም ጭራሽ ካልዳንኩ እኔ ፓርቲው ካልዳ አትመለስም በሚዲያ ወጥቶ እየተናገረ ምንም ሳይጣል ለምንድን ነው በስነ ስርዓትን ለምን አንጠይቅም? የሚል ሰው አንተ የምዕራብ ተወን ላይ ጠረነ አንተ በቃ እንደዚህ እንትነ እየተባለ ታርጋ ይሰጥበታል። እና የሚያስተባብሩት አሁን ጽላልና የሚሉት ነገር በአንበጣ የጀምር ናቸው። ወፍር አንበጣ ነው ምለው እኔ የአንበጣ ዘመቻ በአንበጣ ጊዜ በመጣ ጊዜ በዛ ጊዜ የወጡ ናቸው እና እንደ ገፍ የተበጀተ ብር ለአንበጣ አስተባባሪዎቹ እየተባለ በዛ ብሎ አንጣመቻቸው። ወደ ምስሐ ያበርገለም ገቡ በጦርነት ጊዜ የኛ የተጎዱ ሰዎች አስተባባሪ ነን እያሉ የቆዩ አሁን ደግሞ ሽፍት አረጉና የተፈናቃይ ጠበቃ ነን የተፈናቃይ የእምባባሽ ነን እያሉ እየመጡ ነው። እንግዲህ ተፈናቃይ ግን የት እንዳለ እንኳን ስንት እንዳለ በቁጥር እንኳን አያውቁ የት እንዳለ እንኳን አያውቁ። ይሄ እኔ የምል ነገር እኔ ሌላ ብዙም መሄድ አልፈልግም። እሞሆይ ጸጋ የምትባል ቴንቤን ያለችው እናት ጠይቋት እንኳን አይቷት እንኳን አግዟት እንኳን አማክሯት እንኳን እንዴት ብለን እንመለስ ብሎ እንኳን የሚያማክራት ሰው የለም። እሱ አሁን በምዕራብ ጉዳይ ገለልተኛ ነች፣ አሁን አይመለከታትም። በጽላል ሲቪክ ማህበርና የሚባለው ነገር እሞይ ጸጋ ጠላት ነች በእነሱ ዓይን። አሁን ቅድም ያልኩ ከዋን የሚባለው ልጅ ጠላት ነው በእነሱ ዓይን። የተፈናቃይ ተፈናቃይ ነው። አምስት አመቱ ምናምን ነው እኔ ማውቀው ቅርብ ጓደኛ ነውእና እዚህ ጋ ብልቶ ሰላማዊ ሰልፍ የሚወጡ ያው እንግዲህ የተቸገሩ ሰዎችም ነው የሚወጡት እና የሚያስተባብሩት ያው ከፊት ለፊት ሆኖ እነሱ ናቸው ብሎ የሚፈልጉት ሰዓት ነው እነሱ የሚጠሯቸው አሁን እዚህ ጋር እንግዲህ ተፈናቃዩ የተራበው የተቸገረው ሰልፍ ወጣ ሲባል ከነሱ ተከትሎ እንደሚበጣ ያለውን ድራማ ብዙም አይገነዘቡ እና ይህንን በተፈናቃዮቹ ብዙ ወንጀል እየተፈጸመ ብዙ ብዙ የማጭበርበር ስራዎች እየተሰሩ፣ ተፈናቃዩ የሚያቀርብልን ጥያቄ መጀመሪያ ድርጅታችን ትዳን፣ ድርጅታችን ውድባችን ህወሓት ከዳነች በኋላ ነው እኛ ልመለስ የምንችለው ነው የሚሉን ብለው በሚዲያ የሚያቀርቧቸው ነገር ደግሞ ከዛ ከተፈናቃይ በል ብለው ነው የሚያመጧቸው የእነሱ ሲሆን እንደዛ ብለው የሚናገሩ ማለት፣ ያ ምስኪኑ ተፈናቃዩ ግን የተሰቃ ያለው ግን እዛ ውስጥ ነው ያለው። እና ይህንን እንዴት ነው ለይተን መምጣት የምንችለው? ለይተን እንዴት ነው ወደ ህግም ሊቀርቡ የሚችሉበት መንገድ እንዴት ነው ማመቻት ይቻላል? ማለት ከእነዚህ ማርተኞች ያሉ ተፈናቃይ ስንል ወኪሎች አሏቸው እነዚህ ለተፈናቃዩ ብርም የተወሰነ ለሚዲያ የሚሆን ግብአት የሚሆናቸው ሰው ደግሞ ገዝቶ ያመጣልህ ከተፈናቃዩ ጋር። ስለዚህ ተፈናቃዩ እያለን ያለ ይህን ነው ነው የሚሉት ዋናው። ሁለተኛ ተፈናቃይ ድምፅ እንዳይሰማ የሚያደርገው ደግሞ እንደምታየው ነው። እና እዚህ ላይ እንዴት ነው ማድረግ የሚቻለው? እንዴት ነው ማድረግ የሚችሉት? መልካም አሁን ባለፈው አንተም ገልጸው ነበር። አሁን በቃ በአጠቃላላ በአጠቃላይ የአክል ትርጉሙ ብላለች ፓርቲ ማዳን ነው ብላለች መንጀር ነው ፓርቲው ማዳን ነው ተፈናቃይ የሚጠይቀን ጥያቄ መልሱን አይደለም ፓርቲያችን ይዳን ነው። አሁን እንኳ አስበዋል ተፈናቃዩ እንዳይመለስ እንኳን ከፌደራል መንግስትም፣ ከጎረቤት ክልሎችም እንዲጋጭ ምክንያት እየፈጠሩ ነው። እንዳይመለስ ማለት ነው። ምክንያቱ ይሄ ማቸግሮት አይደለም ፓርቲ የመጀመሪያ ትዳን እያለ አይደል እንዲ እኔ ከምመለስ ፓርቲ የመጀመሪያ ትዳን አይደለች እንዲ እያሉ ኢሜጅ እየሰሩለት ነው ኢሜጅ ሰርቶ ወደ ጦርነት እንዲማገድላቸው እያዘጋጁት ነው። እኔ እንኳን በቅርበትም ስለማውቃቸው ተፈናቃዩ አሁን እንደዚህ አይነት ስነ ልቦና የለውም። አስተባባሪዎች ናቸው እንደዚህ ያሉበት ያሉት እንጂ እሱ በብዛት ያሉ ተፈናቃይ በተለይ ተንቤን ዙሪያ እና መቀሌ ዙሪያ ያሉ እኔ አውቃቸው እንትን ብለዋል። ብዙም እየነቁዋሉና እየነቁ ነው። አሁን ዝም ብሎ አንዳንድ አስተባባሪዎች ከፊት ያሉ እንደምንላቸው እነሱ ናቸው እንትን እያሉ ያሉት እንጂ አሁን ተፈናቃዩ እኔ የምመክረው ነገር ቢኖር በሰላማዊ መንገድ ያለ ጠይቀ እንደዚህ ከፓርቲ ወጣ ብለ ከፓርቲው ውጪ ከቲፒኤልኤፍ ንክኪ ውጪ ትግሉ ቢያደርግ አንድ አመት አይደለም አንድ ቀን እንኳን መቆየት አይችልም ብዬ ነው የማስበው። እና ስለዚህ ተፈናቃዩ ከፓርቲው እጁን አላቆ በራሱ መንገድ ሂዶ የፈለገበት ነገር መድረስ ይችላል ብዬ ነው ማስበው። ይሄ ተፈናቃይም የቲፒኤልኤፍ ሴራ በላይ ላይ ምን ያህል እየተጫወተ እንዳለ እንዲገነዘብ በዚህ አጋጣሚ ጥሬና አቀርብ። ወዳለው አስተባባሪዎችን እነማን ናቸው? ትናንትና ማን ነበሩ? አሁንስ እነማን ናቸው? ከኔስ ምንድን ነው የሚፈልጉት? የምር እኔ እንድመለስ ነው የሚፈልጉት ወይስ እዚህ እንድቆይ ወይስ እንደ ነው የሚፈልጉት ወይስ እዚህ እንዲቆይ ብሎ ረጋ ብሎ ሰከን ብሎ አስቦ የሚያዋጣውን ራሱ እንዲወስድ ነው የምለው እንጂ ያው እነሱ የሚፈልጉት ነገር እኔ ራሱ እንኳን ቢሄዱ እንኳን ራሱ መንገድ ላይ ጠብቆ እንደ የሚተኩስባቸው ይመስሉኛል። ምክንያቱ ያለቻቸው የመጨረሻ የፖለቲካ እንትናቸው ቲዲኤፍ ነበረ። ቲዲኤፍም እንደሚሆን እንዳየነ ሆነ። ሁለት መደበቂያ ነበራቸው። አንዱ የቲዲኤፍ ሰራዊት ትግራይ ዲፌንስ ፎርስ የሚባለው የመጀመሪያ ምሽጋቸው ነበረ። ሁለተኛ ምሽጋቸው ተፈናቃይ ነበረ። የመጀመሪያ ምሽጋቸው ተመታ። አሁን ወደ ሁለተኛ ምሽጋቸው ገብቶ እንትን እያሉ ነው ያሉትና ከዚህ ቲፒኤልኤፍ ተፈናቃይ ምንም በቲፒኤልኤፍ ከቲፒኤልኤፍ ጋር መልሳለሁ ብሎ የሚያስብ ተፈናቃይ ካለ እኔ እንጃ፣ ምንም ብለው አልችልም። ግን ከዚህ ከቲፒኤልኤፍ አስተሳሰብ ግን ነፃ መውጣት አለበት ከቲፒኤልኤፍ ሴራ ነው ምለውና በዚህ ዙሪያ እንደዚህ ነው የሚለው ሚኪሻ መልካም ጀኔራል ታደሰም ከአክሱም ላይ ተገኝቶ የመጀመሪያ ስራችን ተፈናቃይ ነው ተፈናቃይ መመለስ ነው የሚል ሀሳብ አነስተዋል። ሁለት ሺ 16 ራያ ግን ሰኔ 30 ጨርሰን እንመልሳችኋለን፣ ተስማምተናል። ከፌደራል መንግስት ስምምነት አድርገናል። አሁን የራያና የጸለምት ተፈናቃይ መልሰናል። ከዚህ ብዙ ልምድ ወስደናል። ብዙ ተሞክሮ ወስደናል ለዛኛው የሚጠቅም ስለዚህ፣ እስከ ሰኔ ሰላሳ ሙሉ በሙሉ ለመመለስ ለበለስ እቅድ አውጥተናል። ሁሉም ነገር ጨራርሰናል። ተፈናቃዩ ከተመለሰ በኋላ በጋራ ከዛ ከሚቆየው እዛ ያለው ከነዋሪው አብረው ተግባብተው የጋራ ጊዜው አስተዳደር ይሾማል። ከሾሙ በኋላ ደግሞ ህዝብ ለህዝብ ግንኙነት ካደገ በኋላ ያሉ ችግሮች አጠቃላይ በሰላማዊ መንገድ እንዲፈቱ ይደረጋል። ካልተፈታ ደግሞ በሪፈረንዶም እንዲፈታ ተስማምተናል። ፈለገው አማራይ ከፈለገ ፈለገ ትግራይ ወርክ በዚህ ተስማምተናል፣ ያሉት ራሱ ነው፣ ጀነራል ታደሰ ነው ያለው። እና ዛሬ ደግሞ ወጥቶ እንደገና የአክል እያለ ነው፣ ከተፈናቃይ ጋር ማለት የመንግስትነት ስልጣን ይዞ በጀት እያስተዳደረ ተፈናቃዮችም እንዲመልስ፣ ከሻቢያ ጋር ከኤርትራ ጋር ውጭ ጋር ያለችው ግንኙነት እንዲያስቆም፣ ክልሉ ተረጋግቶ ምርጫ እንዲካሄድ ዋናው ኃላፊነት የተሰጠው ይሄንን ህጋዊ መንግስት እንዲኖረው ማለት ክልል መንግስቱን አሁንም ከተፈናቃዮች ጋር አብሮ እየሄደ የሚጨፉበት ምክንያት ምንድን ነው? ከፌዴራል ጋር መንግስት ተግባብቶ ተፈናቃይ መመለስ አይችልም ወይ? አሁን ከፍተቀፍ ከተፈናቃይ ጋር እኩል መጮፍ ምንድን ነው? መንግስት ነዋል። እንግዲህ ተፈናቃዩ አቤት እያቀረበ የተፈናቃዩ ችግር ፍትሃለን እያዝ ነው፣ እነሱ መንግስት ነው ከፌዴራል መንግስት የሚሆን ከአለም አቀፍ የሚሆን ከምንም ተግባብቶ የተፈናቃየው ደህንነት ጠብቆ ወደ ቦታው መመለስ ነው ስራው። ግን እሱ ሄደው መድረክ ላይ ይፎክራል። ያየነው እሱ በዚህ በጀነራል ታደሰ የምትሰጠው አስተያየት አይደል? በዚህ አቋሙ ላይ እሺ፣ እኔ እንኳን እንደማስበው ዝም ብዬ እኔ እንደሚታየኝ አሁን በቲፒኤልኤፍ ውስጥ ብዙ ግሩፖች ተፈጥረዋል። የሚስማምበት ሀሳብ አለ፣ የማይስማምበት ሀሳብ አለ። አሁን በቲፒኤልኤፍ ላይ አሁን በሰራዊት አመራር ላይ የሚስማማሉ፣ ማይስማማሉ። አሁን ታደሰው እንኳን መወሰን የሚችል አይመስለኝም። አንዳንዴ ምናለ መሰለህ መወሰን ማችልበት ነገር ዝም ብለ ትጮአለህ። ያው ቦታው ለመልቀቅ አትፈልግም? ግን ዝም ብለህ ግን ትጮአለህ፣ እንደመጣለህ እንደ ህዝብ ሆነ ዝም ብለ ትጮአለህ። ምንድን ነው ያለው። አንድ ጊዜ ጌታቸው ረዳ ምን አለ፣ እኛ ጋ የሆነ ገበሬ ቤት ተደብቀን እና ገበሬው ስለኛ ጀግነት ያወራል እንትና እኮ እንደዚህ አደረገ፣ ጌታቸው ረዳ እኮ ዲሽካ ይዞ ሲዋጋ ነበረ፣ እንዴት ያለ ጀግና ነው ሲባል ነበረ። እኔ ግን ተደብቄ ነው ያለሁ ከገበሬው ጋርና እየተያየን እንስቃለን አለ። አሁን የገጠመው እንደዚህ መሰለኝ። በቃ አሁን በትግራይ ያለው አመራሩ፣ የትኛው በወረዳም ይሁን በክልልም ይሁን በዞንም ይሁን ያለው አመራር የሚያደርገው ነገር እንኳን አያውቅም፤ ዝም ብሎ በሚጮህበት ይጮሃል መልሱን ሲል እሱም መልሱን ህዝቡ ያክል ሲል መንግስቱም ያአክል ይላል አስተዳደሩም ያክል ይላል። እንዲህ ምን እየተደረገ ነው? ለማን ነው ይበቃል የሚባለው? ለማን ነው ይበቃል የሚባለው? አሁን እንኳን ለምሳሌ የሚመለስ ብትል እንኳን ራሱ የአንተ ህይወት አደጋ ውስጥ ሊገባው ራሱ ይችላል። ለመመለስ አንድ እርምጃ ብሄድ ቁጥር እኮ የአንተ ህይወት አደጋ ይገባል። የእነሱ ህይወት ባይዘው እንደዛ ነው ማስቡ። እያንዳንዱ አመራር በትግራይ ያለው አመራር የሰራዊት አመራር የሚሆን የፓርቲ አመራር የሚሆን የምንም አመራር የፕሬዚዳንት የሚሆን የትግራይ ክልል አስተዳደር የሚሆን የሆነ ነገር ከወሰነ የሚሞት ነው የሚመስለኝ። በቃ እንዲመለስ በቃ አይፈለግም በቃ እንደዚህ፣ ኖፒስ ነዋር የሚባለው ነገር አለ አይደል? ሰላም የሌለው ጦርነት በቃ ዝም ብሎ ኖፒስ ነዋር፣ እንደዛ ነው የሚፈልጉት። ሁሉም በዛ ሀሳብ ሁሉም ይስማማል። ትግራይ ያለው ሀይል ሁሉም ሁሉም ይስማማል ማለት ነው። አንድ በትግራይ እኮ አንድ ተራ ጀነራል የምትለኩ የትግራይ የሶስት ዓመት የአራት ዓመት ባጀት ይዞ እያንቀሳቀሰ ነው። አስበው፣ ስንት ጀነራሎች የትግራይ ባጀት በራሳቸው ባፈጠሩ በወርቅ በጎስ ይዞ አንድ ጀነራል የምትለው የአምስት ዓመት የስድስት ዓመት የትግራይ ባጀት ምን ያንቀሳቀሳል። አንዱም እንደዛው ሌላኛውም እንደዛው ፓርቲዎች አመራር ያሉትም እንደዛው። አሁን እነዚህ ይበቃል ሲሉ እንደው ይመለስ እንኳን ቢሉ ፈቃደኛ እንደውም እርስ በርሳቸው የሚጨረሱ ነው የሚመስለኝ ስለዚህ ፍራቻም አላቸው። ስለዚህ ሲጮ መጨውን አብረ እንደ ጸናጽል ምንም አማራጭ የለም። ስለዚህ እኔም ያክል ሲል ያው ፕሬዚዳንቱም ያክል ይላል። በቃ እንደዛ ነው እና እኔ እንጃ እንደም እነዚህ በዚህ ኔ አጋጣሚ እንደው ከትግራይ ያሉ አመራሮች ይልቅ እንደው ትንሽ ቅሬታ የሚፈጥርብ የፌዴራል መንግስት ነው እና የትግራይ ህዝብ ዜጎች የአንድ የኢትዮጵያ አካል ክፍል ናቸው እና ዜጋ በዚህ ልክ ሲዋረድ ቁሞ ማየት የኢትዮጵያ ዜጋ በዚህ ለአክል በዚህም ላላዊነት ተደፍሮ እንደዚህ እየተነገደበት እንደዚህ በላዩ ላይ ስንት ነገር እየተሰረበት ቁሞ ማየት፣ እንደውም ከነሱ ይልቅ እኔ መንግስት የፌዴራል መንግስት ነው እንትን መወቅ ሰው በእኔ አስተሳሰብና እስከ መቼ እንደዚህ እየተቀለደባቸው ዜጎቻችሁ የኢትዮጵያ ዜጋ ደ እንዲነሱ እስከ መቼ እንደዚህ ይነገድባቸዋል? እስከ መቼ በላያላቸው ላይ ምንስኪ ሁኑ በነገራችን ላይ ወይታውም እዚህ ጋ እኔ በፌስቡክ አስቀምጫው ነበረ ጽፌ ነበረ ቅድም ምንድነው ያልኩት፣ በቃ ሰልፉ ያው መብት ነው። ስላማዊ ሰልፍ ማድረግ መብት ነው። የተፈናቃዩ ቡት ችግር አለበት ሰልፍ መውጣት ችግሩ ወደ አደባባይ መውጣት ችግር የለውም። እሱን የሚመለከተውን አካል አይቶ መፍትሔ ያደረግበት የዓለም አቀፍ የሚሆን የፌደራል መንግስት የሚሆን ህወሓትም አቅም አለኝ ካለችም ትፍታ። እሱ ጉዳያችን አይደለም። ምክንያቱም መውጣት ችግር መውጣት ችግር የለውም አደባባይ መውጣቱ ደግፈዋል። እኔ እየጨነቀ ያለው ግን ምንድን ነው የአክል የሚሉት ሰዎች አብረው ከህዝቡ ጋር ነው። እንደተፈናቃይ ቅድም እንዳልኩ መንግስት ሆኖ ጀነራል ታደሰ መንግስት ሆኖ ነው በእጅት እያስተዳደረ ዋናው ስራም ትቶ እሱም የአክል ይላል። ደግሞ ቅድም እንዳልኩ የችግሩ ምንጭ ደግሞ ራሳቸው ናቸው። ለምንድን ነው ከጸለምት የቆመው? ለምንድነው ራያ ሄደው የቆመው? ለምንድነው እስከ ምዕራብ ድረስ ያልሄደው? ለምንድነው እንደዛ እንዲቆም የተደረገው ተብሎ እንኳን ቢገመገም የመጀመሪያ ተጠያቂው እዛ ጋር ያስቆመው ኃይል ነው እዛው ክልል ውስጥ